ሊያማ ትፈነግራለች አሉ ሊያ በረሮ ትፈነግራለች አሉ። ቆሻሾች ተተንጠልጠል አይ ሮሚ ያውን ጭርጭር የሚሉት አሁን ቀጥል የሚሉት ስለ በረሮ ሲወራ የሚቃጠሉትን ይሄ ድሮ አያቶቻቸው በውርስ የሰጡ የሚሰጧቸው ቁም ሳጥን ኮመዲኑ ያሉ ሰዎች ናቸው። እነዚህ ከነበሮሮ ተሸክመው እነሱ ናቸው ጭርጭር የሚሉት እኛ ኮቤታ ጂ እኔ እግዚአብሔር ሮሚ ልሽ እች ሴትዮ ምንም ስታደርግ መናገራት ለምን መሰለሽ፣ አሁን ለምሳሌ ሰዎችን ያየችን ሁሉ ትናገራል። እንደዚህ ሰቅላችሁ ትላለ። እኔ አሁን ላይት ላይት አድረገሻል ብላ እኔ

ባለቤቱን ካናቋጥሩን አይነቀንቁ እንዴት አለች። ከመሬት ተነስቶ እስከ ጠረጴዛ እስኪመጣ ቢንቃት ነው አለች። እንዴት የሆነ ነገር አዳፍራው ነው እንጂ ጠረጴዛ ላይ የመጣ ወይ፣ እናቴ እኔ ሮምዬ፣ እግዚአብሔርን ነው የምልሽ። ሆና አንቺ ቤት ወይ ሌሎች ሰው ቤት በረሮ ባይ እንደዚህ አላካብደውም። ለመሰሽ ምናልባት እኮ እሷ ከሰው ቤት አትወጣም ከሰው እኛ ምን ትላለች? እኔ የሆነ ነገር ስፈ ምረው ስፈርድ ምናምን ነገር አትናደዱ፣ የመናገር የመተቸት መብት አለኝ ትላለች። ሰው እኛ ስንተች ለምንድን ነው የሚቃጠሉት? ወይም እሷ ለምረው የምትቃጠለው እሷ የሰውን ቤት ትተቻለች። አሁን ባለፈው ጂጂን እኔ ለጂጂ እንደማልኩም ታውቂያለሽ፣ ግን ጂጂ ምን አለቻት? የድሮ የቀረ ረከቦት ቤትሽ አስቀምጠሽ የድሮ የቀረ ሸራን ያለች ወጥረሽ ባላከበርሽ እያለች ጠረጴዛሽ ላይ ሁሉ የድሮ ምንድነው አንጥፈሽ ምናምን እያለች ስሰድባል ስትሰድብ ነበር። ሰውን ሁሉ በየቤቱ ትሳደባለ። ሶ እኛ እሷ ስንተች ለምረው የምትቃጠል እሷ ጋር ሲደርስ ደግሞ ኖርማል ነው። ሮም ገባሻ ስትጎረጉርም ኖርማል ነው። በረሮም ስታረባ ኖርማል ነው። የሌላው ለምንድን ነው ኖርማል ያልሆነው ነው? ለምንድን ነው የምትከሳቸው ነው ያልገባኝ። ለዛ ነው ገባሽ። ሸኔ ማሁንዲ ላይ በደንብ አድርግ የምናገራት ለምንድን ነው ለእሷ ሲሆን ኖርማል? የሌላው ቤት ባለትዳሮች ምኖች ሲቆሰቆሱ ሲሰደቡ፣ ግን በቃ ዝም ብላ ትችት ነው። እኔ በእርግጠኝነት አይ ፈንደድ ፈንደድ ያሉ ሁሉ አይቶች አይጠፉም ከቤቷ በጣም እኔ እኮ የገረመኝ እንኳን አደለም ሴቶች፣ እንትና እሸቱ፣ ዚለን ደመቱ ኮመንት ሲሰጥ ምናልባት የሆነ ቤት ሄዶ ሳያወራም አይቶ ነው። አይጥ ስለ አይጥ ያወራው ነገር አለ። ለንደን ቤታቸው አይጥ አለ አለ። ኦኬ አይጥ አይቶ ሊሆን ይችላል። አይጥ አይኖርም አይባልም። እዚህ ሀገር ግን አይጥ ሲመጣብሽ ፍሪ ለካውንስል ደውለሽ ፍሪ ኢሚዲየትሊ መጥተው ሙሉ ቤትሽን ካልጸዳሽ ጽዳት እንደሚያስፈልግሽ ተነግሮሽ ሙሉ ቤትሽን እቨን ይሄ የመደርደሪያው ውስጡ ጭምር ምናልባት ከሌላ ቦታ ከውጭ ይመጡብሻል እንኳን ከተባለ ውስጡ ቀዳዳ ካለ እንዳለ እንትንሽን አውጥተው ቀደዳዎቹ ሙሉ ልጭ አርገው ዘግተው አይጥ የሚባል ነገር ቤትሽ እንዳይኖር አድርገውልሽ ይሄዳሉ። እብን እነሱ በጣም ቢዚ ሆነው እነሱ መጠበቅ ባትፈልጊ እንኳን ሌላዊ ቅር ዋን ፓውንድ ሾፕ አለ የበረሮ የአይጥ የምናምን ማጥፊያ አንድ ዋን ፓውንድ ቤት አለ። እብን አፎርድ እንኳን አላረገውም እንዳት ስለዚህ ከኢትዮጵያ መጦሸጡ አይጥ ብሎ ካለ እንግዲህ ኢትዮጵያ ውስጥ ቴብል ላይ በረሮ እንደ ቴብል ላይ የምንበላው ቴብል ላይ እንኳን ቀርቶ ዝንባው ግንቦት ላይ ኢትዮጵያ ውስጥ ያስቸግራል ዝንብ ናቸው ዝንብ ገብቶ እንኳን ብታዩ ኢትስ ኦኬ ቢኮዝ እኔም አያለው። ኢትዮጵያ ጉንቦት ቦታ አካባቢ ከሄዳችሁ ዝም በተለይ ስጋ ከታረደ የሆነ ነገር ካለ በጣም ችግ- ያስቸግራሉ። ሉካንዳ ቤት የሚታያሉ ችግር የለበት። እንደ ኢትዮጵያ ግን በረሮ የምበላበት ቴብል ላይ ወታ ተደ እንደው ጽድት ብላ ነዋሪ ነኝ ብላ መታየት ግን ይላል የኢትዮጵያዊ ናት ሴት ሴት ልጅ ያላት፣ ለዛውም አንድ ፍሬ ቅሌ ድድድ ቅሌት። ሲጀመር ሮሜ ሲጀመር አንዳችሁ ለእሷ መታችሁ፣ አንዳችሁ ለእሷ መታችሁ፣ አንዳችሁ ማለት ነው። አትፈች ምና የምትሉ ካላት በኩርኩም ነው የምበሳችሁ። እሷ ሮሚ እግዚአብሔር፣ አሽሙር አሽሙር እንዳይመስላል። ንቄት ይቻል ነበር ባለፈው ሳምንት ስትሳደብ ስትሳደብ ጭራሽ ዩቲቡዋን አዘጋለሁ ትለኛለኝ። እማትለው ነገር የለ የሴት ልክ የላት እንደው ማትለኝ ስድብ የለም ማለት ነው። ሮሚ ታግሽ ጸጥ አልኳ ትተዋለች ካሁን ካሁን ብዬ አንዳችሁ እዚህ መታችሁ አትፈችም ተ ረቅ አርቲስት አይቀራት ቄስ አይቀራት ማንም ይቀራታል ስትታችር የምትለው ሰው እኛ ምን ትቻታለን ደግሞ ኔ ታላቅ እንትነ ነገር ለምን አመሰገናቸው ብላ እኔ ለእሱ ብዬ አልተሳደብ እሱ ስደብልኝ አላለኝ እንደ አንድ አንቺ ጋር ገብቶ ከወጣ ጀምሮ እንደጠመዱት ገብቶኝ። ስለዚህዩልሽ ማይተች ማተተች አንደኛ ደርሳብናለች፣ ሁለተኛ አሽሙር ታውራለች፣ ሶስተኛ የዛሬ ሳምንት ስትለፈልፍ ነበር። ወይኔ ወይኔ፣ ሊያሹ እንደ ዘንድሮ አልተዋረደችም። ሊያሹ በፊት እኮ እንዴት እንደምትፈራ የሆነ በቃ አርቲስቶች ተሳቀው ቲክቶከሮች ተሳቀው በቃ አጠቃላይ ታዋቂ የሆኑ ሰዎች በሊያ የተነሳ ተሳቀው ነበረ። የሆነ እንከን ስለምታወጣ እንዴ! በስማም የሆነ ፕሮግራም ላይ ታዋቂ ሰዎች ሲገኙ በቃ እንዴ እንጃ፣ የሆነ ስም መለጠፍ፣ የሆነ ያልሆነ ነገር መለጠፍ ስትችልበት። አሁን ሊያየኩም ስስ ብላ ባለፈው በተለቀቀባት ቪዲዮ ወይኔ አይታችሁታል ቪዲዮውን በእግዚአብሔር። እንደዛ ሰውን ከፍ ዝቅ ስታደርግ ታዋቂዎችን፣ ባለትዳሮችን፣ ፍቅረኛሞችን ስታማ ስትቦጭቅ የራሷ ጉድ ከወጣ በኋላ ሊያ ቅልል ነው ያለችው። ቤታዩማ አሳበደቻት። ቤታ በስማ አሳበደቻት። ሊያ በቃ አረጀች ቶሎ እየተን በዚህ ሁለት ወር ውስጥ ሊያየ አረጀች። እውነት ለመናገር በቃ ግን ላለመሸነፍ በስማ ላለመሸነፍ የምታደርገው ነገር የኔ እናት ወይኔ ወይኔ ወይኔ ወይኔ! እና ደግሞ አንድ ባለስልጣን ጠብሳለች አሉ ውዶቼ፣ ሮማንን ሮማን ስትል ሰማችኋት? አንድ ባለስልጣን ጠብሳለች እና በጣም ትልቅ እየ ሰውዬ ነው አሉ ብርቱካንና ሙዝ ይዞ ሲገባ ፎቶ አንስተው ለሮማ አላኩላት። ይታችሁ እንግዲህ አጠገባችሁ ያለን ሰው ራሱ ማመን በጣም አስቸጋሪ ነው፣ በአሁኑ ሰዓት ማለት ነው። የሚያሳጧት እኮ የራሷ ሰዎች ናቸው። በቃ አካባቢዋ ያሉ አብራት የሚበሉ የሚጠጡ። አሁን በቃ አብራት ያለችው እንትና ብቻ ናት። ቱቱ ቱቱን ደግሞ ቤታየሁስ ማውጣችላት የሆነ ነገር ብላ ወይኔ። ስትናገር እኮ እንትና ሊያ ስትናገር እውነት ፊቷን ላይ ጣምማል። እያያችሁት ነው በቃ ፎቶ ላይ የኔ እናት። እና ግን ቢታረቁ ደስ ይለኛል። እግዚአብሔርን አሁን ትልልቅ ሰዎች እኮ ናቸው። በጣም ትልልቅ ሮሚ አሁን ትልቅ ልጆች አሏትኝ የተመረቁ ምናምን። ቤታየሁ ራሱ በጣም ትልልቅ ትልቅ ልጅ አለቻት። እኔም አውቀው አንዲት ልጅ እንዳለቻት ነው አስራ ሶስት ና አስራ አራት አመቷ ልጇ ሌላ ሰዎች ደግሞ ሲሉ የሰማሁትን ሁለት ልጆች እንዳሏት ነው። እና ሊያም ወልዳለች ስለዚህ፣ እግዚአብሔርን አሁን ለትውልዱ ምንድን ነው እያስተላለፉ ያሉት? እኔ በነገራችን ላይ ማንም አይመቸኝም። እኔ እንደውም ሮማን ትሻለኛለች፣ ሮሚ ትሻለኛለችው እንደው ከሁለቱ ከቤታዩና ከማናት ከሊያ ሮማን ትሻለኛለች። እግዚአብሔርን በቃ የሆነ ፈን አላት ስትናገር ምናምን ነገር። እኔ ግን ትልልቆች ናቸው። በቃ መባላት፣ መጣላት ስራቸው። አንድ ላይ ተሰብስበው መቦጨቅ ምናምን። እግዚአብሔርን ይሄ ጥሩ አይደለም። ቢታረቁ አሪፍ ነው። ለየትኛው ጊዜ ነው ይሄን ያክል የሚባሉት? ከዛ ከዛ ደግሞ እኮ ግርም የሚለኝ የቤታ ደጋፊዎች አሉ፣ የሮማን ደጋፊዎች አሉ የቤት ጓደኛ ማናት ያች ደግሞ ቀይ ወፍራማ ጥሩልኝማ፣ ዲቦራ ናታ። የዲቦራ ደጋፊ ለብቻሉ፣ የሊያ ደጋፊ ደግሞ ለብቻሉ። እነሱ አሁን እነዚህ ታዋቂ ቲክቶከሮች እነሱ ጊፍታቸውን እየሰበሰቡ ቪዋቸውን እየሰበሰቡ ነው እየተጠቀሙ ነው። ግን የእነሱ ተከታዮች የሚጣሉት ለምንድን ነው ነው? እኔ ግርም ይለኛል። ምንም በማያገባቸው የቤታ ደጋፊ ነን ብለው ይጣላሉ። የሮማን ደጋፊ ነን ይላሉ። የሊያ ደጋፊ ነን ይላሉ። ምን አገባው ሰው፣ ለህዝቡ ምን ያደረጉት ነገር አለ? ምን ምን ያደረጉት ነገር አለ? እንዲ ሰውን ከፍ ዝቅ እያደረጉ ከመናገር ውጭ ምን ምን ተግባር የሰሩት ጥሩ፣ ምን የሰሩት ነገር አለ ተግባር፣ እግዚአብሔርን ይለምናሉ ሰውን ይናገራሉ ከፍ ዝቅ አድርገው ከዘለቀ፣ ምን አላቸው ኔ የሚነገር እንደ ጥሩ ነገር ምን አላቸው ለእነዚህ ሰው። እርስ በርስ ኮሜንት ስር በቃ በኮሜንት ስር አንዷ ቤታየሁን ከተናገረች፣ እዛ ስር የቤታየሁ ደጋፊዎች በቃ በኮሜንት መባላት። ጌታ ሆይ ትዕግስቱን ስጠኝ። ከዛ ደግሞ ቤታ ይቀኑብኛል፣ እኔ ምናምን ትላለች እና እኔ በቤታ የሚቀና ሰው አለ ብዬ አላስብም። እኔ በበኩሌ ምን ምኗ ያስቀናል? ንግግሯ ነው የሚያስቀናው ወይስ ስለ አንድ ሰው ስለተናገረች ስለተሳደበች አራት ሺህ አምስት ሺህ ሰው ቁጭ ብሎ ስላያት ነው የሚቀናባት? ከአንድ በቷ የሚወጣው ቃል እንኳንስ በሴት ወንድ ልጅ ራሱ ለመናገር ይዘገንናል፣ እውነት ለመናገር እኔ ሁሉም አይመችኝም። ሊያሽን ብትሆን የስንቱን ትዳር ሊያ ስንት እኔ እንጃ። ባለ ትዳር ተብሎ ያልተተቸ ባለ ትዳር ሆኖ ፍቅረኛሞች ሆኖ በሊያ ሊያ አልተናገረችው ሰው አለ ብዬ አላስብም። ምንም ምንም ተግባር የላትም ቁጭ ብላ ከመብላት ከመዋጥ ውጭ። አንድ አማራ ነኝ ትላለች። በአማራ ስም ሁሉም ይሸቅላሉ። በነገራችን ላይ በአማራ ስም ይሸቅላሉ። አማራን የተቸገሩ አሁን ደብረ ብርሃን ላይ ከወለጋ ተፈናቅለው የመጡትን አንድ ዳቦ ጠሮባቸው በቀን አንዴ እየበሉ ያሉትን እንኳን እኔ እንጃ፣ ሲረዱም አላየሁም። እውነት ለመናገር እኛ እንሻላለን እኮ ከነሱ ቢያንስ እውነት። ስለዚህ ሊያ ጠረጴዛ ላይ በረሮ ታዬ ተብሎ አካኪ ይዘራፍ ቤታየሁ ውሻ ይዛ መንገድ ላይ ወክ እያደረገች ታየ። አካኪ ዘራፍ። እንዴ ውሻ ይዞ ወክ ማድረግ ብርቅ ነው እንዴ? እንኳንስ አሜሪካ ኢትዮጵያም ተለምዷል፣ ውሻቸውን ይዘው ወክ የሚያደርጉ ሰዎች አሉ፣ አልፎ አልፎ አንዳንድ ሰዎች፣ ብዙም ባይሆኑ እንኳን አሜሪካ። እንዴ በረሮ ደግሞ እኛ ኢትዮጵያውያን እንኳን ኢትዮጵያ ውስጥ ሌላ ሰለጠን የተባለ ሀገር ላይ ራሱ አለ በረሮ። በቃ ሊያን ለማብሸቅ ጠረጴዛዋ ላይ በረሮ እስኪወጣ ድረስ ምን እያየች ነው? ቤቷ ቆሸሻል ምናምን። አሁን ሊያየህን እየሰማች ብሽቅ ትላለች። ግን ምንም በረሮ